ሁለት ሊቀ ካህናት ነበሩ፣ ሀናና ቀያፋ የሚባሉ። ይህ ራሱ ስህተት እንደሆነ የሚያሳይ ነው። ምን ያክል ጊዜው የተበላሸና እንዲሁም ደግሞ በሙስና በጉቦ የተጨማለቀ ወቅት እንደነበረ አምላካችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ወቅት ይሄ ማሳያ ነው። ሰዱቃያን ነበሩ እንጂ እንዲሁም ደግሞ ከአሮን ወገን የነበሩ ሰዎች አልነበሩም። ስለዚህ በቃ ይሄ የእስራኤላውያን ስርዓታቸው ወይም ደግሞ ሃይማኖታዊ ስርዓታቸው ነው። አንድ ሊቀ ካህናት ሳያርፍ ወይም ደግሞ በሞት ሳይለይ ሊቀ ካህናት አይሾምም። እነሱ ግን ሀና ሳይሞት እንዲሁም ደግሞ ቀያፋን ተክተው ሁለት ሆነው ሊቀ ካህናት ተብለው ይጠሩ ነበር። የተከበረው የሊቀ ካህናት ልብስ እንኳን ይቀመጥ የነበረው በሮማውያን ባለስልጣኖች ዘንድ ነበር። ያንን ይቀበሏቸውና፣ ይሄማ በቂ አይደለም፣ ይህ በቂ አይደለም፣ ይህንንማ አንሰዋውም እያሉ ከተቀበሉ በኋላ ግን በድብቅ በስውር ይሸጡ ነበር ማለት ነው። ማን ነው ሳንቲም ለእኛ መጥቶ የሚሰጠን? ማነው ነው ስለ ኃጢአቱ ወደ እኛ መጥቶ በግ የሚሰጠን? ላም የሚሰጠን? ሁሉንም ሊወስድብን ነው ብሎ ይጨነቁ ነበር። ሊቀ ካህናቱ ቀያፋ ነበርና ወደ ቀያፋ አይደለም የተወሰደው መጀመሪያ የተወሰደው ወደ ሐሙስ ማታ እኔ ማነኝ ሀናና ቀያፋ አምላካችን መድኃኒታችን ኢየሱስ ክርስቶስ በተያዘበት በተገረፈበት ወይም ደግሞ በተሰቀለበት ወቅት ላይ ሊቀ ካህናት የነበሩት ሁለቱ ሀናና ቀያፋ እንደሆኑ መጽሐፍ ይነግረናል። በነገራችን ላይ ጌታችን በተያዘበትና በተገረፈበት ወይም ደግሞ በተሰቀለበት ወቅት ላይ ሁለት ሊቀ ካህናት ነበሩ፣ ሀናና ቀያፋ የሚባሉ ይህ ራሱ ስህተት እንደሆነ የሚያሳይ ነው። ሀናና ቀያፋ እንግዲህ ሊቀ ካህናት ነበሩ ብሎ ይነግረናል መጽሐፍ። በነገራችን ላይ በቤተ ክርስቲያናችን አስተምሮ ሊቀ ካህናት የሚሆነው ከአሮን ወገን ነው። ከአሮን ወገንም ሆኖ ደግሞ በአሮን ዘር የበኩር ልጅ የሆነ ሰው ብቻ ነበር ሊቀ ካህን የሚሆነው። እነዚህ ደግሞ ሁለቱ የመጀመሪያው እንግዲህ ልጅና አባት ሆነው የተተካኩ አይደሉም። ሌላው ደግሞ አንዱ ሳይሞት ነው አንዱም እንደገና ሊቀ ካህን የሚሆነው። በተጨማሪም ደግሞ ሰዱቃያን ነበሩ እንጂ እንዲሁም ደግሞ ከአሮን ወገን የነበሩ ሰዎች አልነበሩም። ስለዚህ ምን ያክል ጊዜው የተበላሸ የተበላሸና እንዲሁም ደግሞ በሙስና በጉቦ የተጨማለቀ ወቅት እንደነበረ አምላካችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ወቅት ይሄ ማሳያ ነው። በነገራችን ላይ ሀና የተባለው ሊቀ ካህናት አምላካችን መድኃኒታችን ኢየሱስ ክርስቶስ በ12 ዓመቱ በቤተ መቅደስ ተገኝቶ ሲጠይቅ ሲሰማ በነበረ ጊዜ የነበረ ሊቀ ካህን ነው። ከዛ በኋላ እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ወቅት ላይ ሊቀ ካህናት የነበረው ቀያፋ ነበር። ስለዚህ ይህ ራሱ ምን ያህል ስርዓት የጣሰ የሊቀ ካህንነት ሹመት እንደሆነ አባቶቻችን ያስተምራሉ። በነገራችን ላይ በዚህ በኦሪት ዘዳግም ምዕራፍ 10 ከቁጥር 6 ላይ አንድ የተጻፈ ነገር አለ አሮን በሞተ በዚያም በተቀበረ አሮን ሞተ በዚያም ተቀበረ፣ በእርሱም ፈንታ ልጁ አላዛር ካህን ሆነ ይላል። አሮን ከሞተ በኋላ መጀመሪያ አሮን ሊቀ ካህናት ነበረ። ልክ አሮን ሞቶ ከተቀበረ በኋላ ልጁ የበኩር ልጁ ማለት ነው አላዛር ካህን ሆነ ይላል። በቃ ይሄ የእስራኤላውያን ስርአታቸው ወይም ደግሞ ሃይማኖታዊ ስርአታቸው ነው። አንድ ሊቀ ካህናት ሳያርፍ ወይም ደግሞ በሞት ሳይለይ ሊቀ ካህናት አይሾምም። ሀናና ቀያፋ ግን ይህንን የጣሱ ናቸው። እንደውም ሀናና ቀያፋ ብቻ አይደሉም፣ የሀና ሌሎች ልጆቹም ሊቀ ካህናት ሆነው ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ መሰቀል በፊት አገልግለዋል። በተሰቀለበት ወይም ደግሞ ሊሰቀልበት ተላልፎ በተሰጠበት ጊዜ ግን ሊቀ ካህናት የነበረው ቀያፋ የተባለው ሊቀ ካህን ነው። እንግዲህ ተመልከቱ። ስለዚህ ሊቀ ካህናት በሕይወት እያለ ሊቀ ካህናትን ሊኖር አይችልም ማለት ነው። ይህንን ስርዓት ጥሰው እነሱ ግን ሀና ሳይሞት እንዲሁ ደግሞ ቀያፋን ተክተው ሁለት ሆነው ሊቀ ካህናት ተብለው ይጠሩ ነበር። ይህ ስህተት ነው። እንግዲህ ተመልከቱ። በሉቃስ ወንጌል ምዕራፍ ሶስት ከቁጥር ሁለት ላይ ሀናም ሊቀ ካህን ለነበረው ለቀያፋ አማቱ ነበር ይላል። ሀናም ሊቀ ካህን ለነበረው ለቀያፋ አማቱ ነበር ይላል። ይሄ ማለትን ማለት መሰላችሁ አማትና አማች ነበሩ ማለት ነው። ይሄ ደግሞ በእስራኤል ልማድ ስርዓትም አይደለም፣ በሃይማኖታቸውም እንዲያለ ነገር የለባቸውም። ስለዚህ እነዚህ ሁለት ሰዎች ወይም ደግሞ ሀና የሚባለው ሰው ብር እየሰጠ ጉቦ እየሰጠ ለሮማውያን በሊቀ ካህንነቱ የፈለጋቸው የፈለጉትን ሰዎች እየሾሙ ያስተዳድሩ እንደነበረ ማሳያ ነው ማለት ነው። ጌታችን በታሰረበት መከራ በተቀበለበት ዘመን ለስሙ ሊቀ ካህናት የነበረው ቀያፋ ነበር። ነገር ግን አምላካችን መድኃኒታችን ኢየሱስ ክርስቶስ ልክ ሲያዝ ሊቀ ካህናቱ ቀያፋ ነበር እና ወደ ቀያፋ አይደለም የተወሰደው፣ መጀመሪያ የተወሰደው ወደ ሀና ነው። ለምንድነው ወደ ሀና የተወሰደው? እውነት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ መወሰድ የነበረበት ወደ ሊቀ ካህናቱ ወደ ቀያፋ ነበር። በዛን ዘመንም ሊቀ ካህናት የነበረው ቀያፋ ስለነበር። ነገር ግን የወሰዱት ወደ ሀና ነበር። ይሄ ማለትን ማለት ነው፣ ሀና ሊቀ ካህናት ሆኖ እንኳን እንደው በወንበሩ ባይኖርም ነገር ግን ከኋላ ሆኖ የሊቀ ካህንነትን ስራ ይዘውር የነበረው እሱ ነው ማለት ነው። ይሄን ያህል ሙሰኛና ጉበኛ የነበረ ሰው ነው ማለት ነው። በሌለበት ወንበር የሚሾም ነበር፣ በሌለበት ወንበር ደግሞ የሚፈርድ ነበር እና ሀና ጋር ከወሰዱት በኋላ ከዛ በኋላ ጨርሰው ወደ ሊቀ ካህኑ ወደ ቀያፋው ስደውታል ማለት ነው። ጌታን ሲያዝ ወደ ቀያፋ መሄድ ሲገባው ወደ ሀና እንደወሰዱት መጽሐፍ ስለሚነግረን ማለት ነው። ስለዚህ ጉቦ እንዲሁም ደግሞ ሌበኝነት የመሳሰሉ ጉዳዮች በዝተው ስለነበረ ወቅቱ ራሱ የተመቸ ጊዜ አልነበረም። የተከበረው የሊቀ ካህናት ልብስ እንኳን ይቀመጥ የነበረው በሮማውያን ባለስልጣኖች ዘንድ ነበር። የፈለጉትን ያለብሳሉ፣ የፈለጉትን ያስወልቁ ነበር ማለት ነው። ሊቀ ካህናት ተብሎ የተሾሙትም እነ ሀናና ቀያፋም ደግሞ የራሳቸውን ምድራዊ ነገር አይነካባቸው እንጂ ቤተ ክርስቲያንን ለመጠበቅ ወይም ደግሞ ቤተ መቅደሱን ሙክራቡን ለመጠበቅ ያን ያህል ግድ የሚሰጣቸው ሰው አልነበሩም። ይህም ደግሞ ለምንድን ነው ስንል ሀናና ቀያፋ ነገዳቸው ራሱ ከሰዱቃውያን ወገን ስለነበረ ሰዱቃውያን ደግሞ በትንሣኤ ሙታን የሚያምኑ ሰዎች አልነበሩም። ስለዚህ በስብሰን ፈርሰን ለምንቀረው ለጥቂት ጊዜ ለምንኖረው ምን አስጨነቀን ብለው የሰማያዊውን ነገር አያስቡም ነበር። ይልቁንም ምድራዊን ነገር ብቻ እያሰቡ ቤተ መቅደሱ እንደፈለገ ቢቆሽሽ ለማጥራት ለማንጻት ያን ያህልም የሚራመዱ ሰዎች አልነበሩም። እንደውም በጣም የሚያሳዝነው ቤተ መቅደሱን የወንበዴዎች ዋሻ አድርገውት ነበር። በዚህ በማቴዎስ ወንጌል ምዕራፍ 21 ከቁጥር 13 ላይ ቤቴ የጸሎት ቤት ትሰኛለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ ተናግሮ ነበር። እንደውም ክርስቶስ ላይ እጅግ በጣም ያመረሩበትና የጨከኑበት በዚህ ወቅት ነው ይላሉ። አምላካችን መድኃኒታችን ሁለት ጊዜ ቤተ መቅደስን አንጽቷል። ይሄኛው የመጨረሻው ነው ማለት ነው። በለተ ወሳሃና ወሳሃና ባህርያም እያሉ ካመሰገኑት በኋላ ቀጥታ ሄደው ወደ ምኩራባቸው ወይም ደግሞ ወደ ቤተ መቅደስ ነው። ስለዚህ ሲሄድ ሻጭ ለዋጮች ነበሩ። ለምን መሰላችሁ? እስራኤላውያን የዛን ጊዜ በዓለም ሁሉ ተበትነው ይኖሩ ነበረ። እንዲሁም ደግሞ እስራኤላውያን በቅኝ ግዛት ነበሩ። ሮም ታስተዳድራቸው ነበረ እና ከብዙ ስፍራ ቤተ መቅደሱን ሊሳለሙ በባህለ ውሳና ታላቅ ባህላቸው ስለነበር ይመጣሉ እና ሲመጡ፣ እንደውም አሁን የውጭ ምንዛሪ የሚባለውን ነገር በቤተ መቅደስ ያከናውኑ ነበር ማለት ነው። ሌላው የሚሸጡ የሚለውጡ ነበሩ። ምንድን ነው የሚሸጡት? ምንድን ነው የሚለውጡት? የሚለውን ስናይ ምህመናን ወይም ደግሞ የእግዚአብሔር ነፍሶች ይዘዋቸው የሚመጡት ስለ ኃጢአታቸው ስለ በደላቸው ይዘው የሚመጡት መስዋዕት ነበራቸው። ላም ሊሆን ይችላል፣ በግ ሊሆን ይችላል፣ ፍየል ሊሆን ይችላል። ይዘው ይመጡ ነበር እና ያንን ይቀበሏቸውና ይሄማ በቂ አይደለም ይህ በቂ አይደለም፣ ይህንንም አንሰዋውም እያሉ ከተቀበሉ በኋላ ግን በድብቅ በስውር ይሸጡ ነበር ማለት ነው። እና ከሚያገኙት ግማሹን ለራሳቸው፣ የተቀረውን ደግሞ ለሮማውያን ወታደሮች ይሰጡ ስለነበረ በስልጣናቸው ላይ እንደዛ ስህተት እየሰሩ ተቀምጠው ነበር ማለት ነው። ለዚህ ኢየሱስ ክርስቶስ መጣና ቤቴ የጸሎት ቤት ትሰኛለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት እያለ እየገረፈ አባሯቸዋል። በዚህ ቂም ያዙበት ማለት ነው። ለምን ከተባለ መጀመሪያውኑም ሲያስተምር ገበያ ህዝብ ሲከተለው እኛን ከዚህ በኋላ የሚሰማ የለም ብለው ተመቅኝተውበታል ሁሉም ወደ እሱ ሄዱ እኛ እጅ ላይ ምንም የሚቀር የለም ማን ነው ሳንቲም ለእኛ መጥቶ የሚሰጠን ማን ነው ስለ ኃጢአቱ ወደ እኛ መጥቶ በግ የሚሰጠን ላም የሚሰጠን ሁሉንም ሊወስድብን ነው ብለው ይጨነቁ ነበር ልክ እንደዚሁ ደግሞ አሁንም ቤተ መቅደሳቸውን ሲያጠራባቸው ቤተ መቅደሳቸውን ከጸሎት ቤትነት ይልቅ የንግድ ቤትነት አድርገውት ስለነበር እጅግ በጣም ይበሳጩ ነበር፣ እጅግ በጣም ይቆጡ ነበር። በዚህ ጊዜ ወሰኑ ይላል ከሰኞ ጀምሮ ተማክረው ሮብለት ይህ ሰውንማ አሳልፈን ልንሰጠው ይገባል ሊገደል ይገባል ብለው አሰቡ። በዚህም የተነሳ አምላካችን መድኃኒታችን ኢየሱስ ክርስቶስ ላይ ያው ጥርሳቸውን ነክሰውበት ነበር ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ግን ጉበኞች መሆናቸውን አውቆ ቤቴ የጸሎት ቤት ትሰኛለች፣ እናንተ ግን የወንበዴዎች ዋሻ አደረጋቸዋት ብሎ ላሞቹን እርግቦቹን፣ ሁሉንም ገለባብጦ ከቤተ መቅደስ ያስወጣል። በነገራችን ላይ ይሄ ሌላ ሚስጥር ያለው ነው። ምን ማለት ነው? ከዚህ በኋላ በዚህ ቤተ መቅደስ የርግብ የዋኖስ የፍየል የበግ የላም ደም አይፈስም። ከዚህ በኋላ በዚህ ቤተ መቅደስ የሚፈሰው የኔ የአምላካችሁ የኔ መድኃኒታችሁ የኢየሱስ ክርስቶስ ስጋና ደም ነው። የኔን ስጋ ትበላላችሁ፣ በዚህ መቅደስ የኔን ደም ትጠጣላችሁ እያለ ሲያስተምር፣ በዚህ የተነሳ አምላካችን መድኃኒታችን ኢየሱስ ክርስቶስ ቤቴ የጸሎት ቤት ትሰኛለች እንጂ እናንተ ግን የወንበዴዎቹ ዋሻ አደረጋችኋት ብሎ እነዚህ ሊቀ ካህናት ቀሚሳቸውን ያረዘሙትን በሙሉ እንዳስወጣቸውና እነሱም ደግሞ ከዚህ ሰዓት ጀምሮ እንደጨከኑበት መጽሐፍ ያስተምረናል። ስለዚህ ዛሬም ደግሞ ምናልባት በቤተ ክርስቲያን በእውነት ለሁላችንም የሚረባን መልእክት ምንድን ነው? በቤተ ክርስቲያን በጵጵስና ኤጲስቆጶስ ሆነን የምናገለግል ብዙዎች እንኖራለን እና የሚገባ ስልጣነ ክህነትን በገንዘብ መስጠት እንደሌለብን እነሱ የክርስቶስን ወይም ደግሞ የመንፈስ ቅዱስን ስጦታ በገንዘብ እንደለወጡ እኛም የቤተ ክርስቲያን አገልጋዮች ደግሞ የመንፈስ ቅዱስን ስጦታ በእውነት በገንዘብ፣ በነዋይ፣ በዘመድ ለውጠ ተመልክተን ቤቱ የጸሎት ስፍራ ይሰኛል እንጂ የሆነ በዴዎች ዋሻ ማድረግ እንደማይገባን አምላካችን መድኃኒታችን ኢየሱስ ክርስቶስ በስፋት ያስተማረበት ወቅት ነው። አምላካችን እግዚአብሔር ሁላችንንም በጎን እንድናደርግ ይርዳን።